የንስሐ ሂደትና አፈጻጸም ። ንስሐ ሦስት የአፈጻጸም ደረጃዎች አሉት። ሀ. የንስሐ የመጀመሪያ ደረጃ ኀጢአትን መተው ብቻ ሳይሆን ንስሐ ለመግባት ማሰብ ወይም መፈለግ ነው። ይህ ኀጢአትን ከመተው የሚቀድም ነው። ሰዎች ንስሐ ለመግባት ባልፈለጉና ባላሰቡ መጠን በኀጢአት እየተደሰቱ ኀጢአትን እየሠሩ ይኖራሉ። በእነርሱ አመለካከትም የያዙት የኀጢአት ኑሯቸው መልካም ስለሚመስላቸው አይለወጡም። ስለዚህ ንስሐ ለመግባት ማሰብና መፈለግ የንስሐ የመጀመሪያ ደረጃ ነው። ለ በንስሐ ሂደት ሁለተኛው ደረጃ ኀጢአትን መተው ነው። ኀጢአትን መተው ሲባልም ኀጢአትን ከኅሊናና ከልቦና ጨርሶ በፍጹም ማጥፋት ነው። ይህም ኃጢአትን ከማሰብ መለየት ማለት ነው። ምክንያቱም ሰው በተግባር ኃጢአትን ባይፈጽምና በልቡ ግን የኃጢአት ፍቅር ቢኖር፣ ኃጢአትም በልቦናው የሚመላለስ ከሆነ ይህ ሰው ንስሐ ገብቷል ማለት አይቻልም። የዚህ አይነቱ ሰው ኃጢአትን የተወ ወይም ኃጢአትን ከመስራት የተቆጠበ የእግዚአብሔርን ሕግ ለመጠበቅ ብሎ ነው እንጂ ኃጢአትን ጠልቶ አይደለምና በልቦናው የኃጢአት ፍቅር ቅሪት እያለ ኃጢአትን ትቷልና ንስሐ ገብቷል ሊባል አይችልም። ስለዚህ ጸጸቱ ወይንም ንስሐው ልቦናው ከኃጢአቱ እስኪነጻ ድረስ መሆን አለበት። ከዚህ አንጻር ኃጢአትን መተው የንስሐ ሁለተኛ ደረጃ ነው። ሐመርኋ የንስሐ የመጨረሻ ደረጃ ኃጢአትን መጥላት ነው። ይህም ኃጢአትን በፍጹም ልብ መጥላት አለማሰብና ባህሪን ለኃጢአት አለማስገዛት ማለት ነው። ይህ ደግሞ የፍጹምነት ደረጃ ነው። ሰው ኃጢአትን ከልቡ ካስወገደና ፍጹም ካላሰባት ከፍጹምነት ደረጃ ደርሷልና ንጹሕ ነው ይባላል። ሰው በመንፈሳዊ ሕይወቱ ውስጥ ከፍተኛውንና ዋነኛውን ኃጢአት ለመተው የሚችለው በክርስትና ሕይወቱ የዕለት ተዕለት ብስለት የሚገለጡለትን ረቂቃን ኃጢአቶች በመተው ነው። እግዚአብሔር የሰው ልጆችን ሁሉ የሚወደን ስለሆነ በኃጢአታችን ብዛት ተስፋ ቆርጠን እንዳንጠፋ ሲል ኃጢአታችን የሚገለጥልን ቀስ በቀስ ነው። በየጊዜው በሚያጋጥሙን መንፈሳውያን ክስተቶች ውስጥ፣ በምናነባቸው ቅዱሳት መጻሕፍት፣ በምናያቸው የተለያዩ ነገሮችና ወዘተ ውስጥ ሊስተካከሉ የሚገባቸውን የተሰወሩ ኃጢአቶቻችንንና መንፈሳዊ ድክመቶቻችንን ይገልጥልናል። እነዚህን ኃጢአቶቻችንን እና ድክመቶቻችንን የምናስወግድበት መንፈሳዊ መሣሪያ ንስሐ እንደሚያስፈልግም እንረዳለን። ከዚህ የተነሳም በክርስትና ሕይወታችን ሁሉ እስከ መጨረሻ አብሮን የሚዘልቀውን የንስሐ ሕይወት እንጀምረዋለን። ምክንያቱም ዛሬ በአንዱ ኃጢአት የተሸነፈ ሰይጣን ነገ በሌላ ኃጢአት ሊፈትንን ይመጣልና፣ ጦርነቱ አይቋረጥም። በጦርነቱ መውደቅ መነሳት ስላለ ንስሐም ማብቂያም የሌለው የመላ ሕይወት ባልንጀራ ነው። ክፉ መስራት ብቻ ሳይሆን መልካምን ለመስራት አለመቻልም፣ አለመስራት ንስሐ የሚያስፈልገው ኃጢአት ነው። ሰው ለንስሐ የሚገባ ፍሬ ማፍራት ይጠበቅበታል። በማቴዎስ ወንጌል እንግዲህ ለንስሐ የሚገባ ፍሬ አድርጉ ተብሏልና፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 8። ለንስሐ የሚገባ ፍሬን ያደረገ ደግሞ በገላትያ ምዕራፍ 5 ቁጥር 22 ላይ የተዘረዘሩትን የመንፈስ ፍሬዎች ያፈራል። እንግዲህ መንፈሳዊ ፍሬ ሊያፈራ ሲገባ ፍሬ የሌለው የሆነ ሰው ሊያደርግ የሚገባውን ባለማድረጉ ኃጢአተኛ ስለሆነ ንስሐ መግባት አለበት። ምክንያቱም በመጽሐፍ በጎ ለማድረግ አውቆ ለማይሠራው ኃጢአት ነው ተብሏልና ያዕቆብ ምዕራፍ 4 ቁጥር 17 ስለዚህ ንስሐ አንዴ ፈጽመን የምናልፈውና የምንዘጋው ሳይሆን በሕይወት ዘመናችን ሁሉ ከእኛ ጋር የሚኖር ነው። ከሰው ወገን ከመቤታችን ከቅድስ ድንግል ማርያም በስተቀር በምድር ላይ አንድ ቀን እንኳ ቢኖር ከኃጢአት ነፃ የሆነ የለም። ሁላችን ኃጢአተኞች ስለ ሆንን ለሁላችን ንስሐ ያስፈልገናል። በየዕለቱ ከሥጋዊ ባሕርያችን የተነሣ ከኃጢአት የማንነጻ ከሆነ ንስሐ መግባት ለክርስቲያኖች ሁሉ የዕለት ተግባራችን መሆኑ ነው። ቅዱስ ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም በማለት ይህን አረጋግጦልናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። የኃጥአንና የቅዱሳን የንስሐ ሕይወት ለሰው ሁሉ ንስሐ አስፈላጊ ነው። በየትኛውም ማዕረግና የቅድስና ደረጃ ያሉ ሰዎች ሁሉ ንስሐ ያስፈልጋቸዋል። እንዲህ ሲባል ግን በዓለም የሚኖሩ የኀጣን ንስሐና የቅዱሳን ንስሐ አንድ ዓይነት ነው ማለት አይደለም። በኀጣንና በቅዱሳን ንስሐ መካከል ከፍተኛ ልዩነት አለ። ኃጢአት የሠሩ በዓለም የሚኖሩ ሰዎች ንስሐ የሚገቡት ፍቅረ እግዚአብሔርን በማጣት ግልጽ በሆነ መንገድ የእግዚአብሔርን ሕግጋትና ትእዛዛት በመተላለፍ ስለሚሠሩት ኀጢአት ነው። በሌላ በኩል ደግሞ ቅዱሳን ንስሐ የሚገቡት ወደ ቅድስናና ፍጽምና በሚያደርጉት ጉዞ በሰውነት ባህሪ የተነሣ ስላልፈጸሟቸው ጥቃቅን ነገሮች ነው። ልቦናቸው በፍቅረ እግዚአብሔር የተደፈነ ነውና አጉድለናል ወይንም አልፈጸምንም ስለሚሉት ነገር ሁሉ ይጸጸታሉ፣ ንስሐም ይገባሉ። ቅዱሳን ንስሐ ይገባሉ ስንል ኀጢአት ሠርተው ነው ማለት እንዳልሆነ መረዳት ያስፈልጋል። ቤተ ክርስቲያን በየቀኑ ንስሐ የምንገባበትንና ኀጢአታችንን ስንናዘዝ የምናደርገውን የጸሎት ቅደም ተከተል ወይም ሥርዓት ሠርታልናለች። በዚሁ መሠረት ሀ ኀጢአትን ለመምህረ ንስሐ መናዘዝና ቀኖና ቤተ ክርስቲያንን ወይንም ቅጣትን ለመቀበል መዘጋጀት በመዝሙር ስድስትና በመዝሙር 50 ያለውን መጸለይ። ለ ስለሰሩት ኃጢአት የእግዚአብሔርን ይቅርታ መጠየቅ። ሐመርዋ እግዚአብሔር በኃጢአቱ ላይ ተጸጽቶ ምሕረት የሚለምነውን ሰው ሁሉ እንዲጠብቅ ስለ ሌሎች ወገኖችም መጸለይ። መ እግዚአብሔር የይቅርታንና የምሕረትን መንገድ እንዲመራ መለመን፣ በመዝሙር 118 ያለውን ሰ ስላለፈው ኃጢአት ራስን መውቀስ ረ መንፈስን ለንስሐ ማነቃቃት ሞትን፣ ዳግም ምጽአትንና የፍርድን ቀን እያሰቡ ይቅርታን መለመን ናቸው። እነዚህን ስድስት ነጥቦች ዘወትር በጸሎታችን ያስታወስን እንደሆነ በየቀኑና በየሰዓቱ ንስሐን እንድናስብ ያደርጉናል። ስለዚህ ንስሐ መግባት የሚያስፈልግበትን ወቅት አልፍ ያለሁና ንስሐ መግባት አያስፈልገኝም የሚባልበት አንዳችም ነገርና ምክንያት የለም፤ ከፍጹምነት አልተደረሰምና። ከዚህ በመነሳት ነው ንስሐ ለክርስቲያን ሁሉ በዕለት ተዕለት ኑሮው ውስጥ ያስፈልገዋል የሚባለው።